ሆሳዕና ሆሳዕና ሆሳዕና ለወልደ ዳዊት ሕፃናቱ ሁሉ ድንጋዩ ሳይቀሩ ለዘመሩለት። ሆሳዕና ለወልደ ዳዊት ዘንባባ ጫፉ እሾህ ነው። ክርስቶስ አሸናፊ እግዚአብሔር ነው ለማለት ነው። አሸናፊ እግዚአብሔር ነው እግዚአብሔር ታዋጊ ነው ይላል አደለም? እግዚአብሔር ተዋጊ ነው ይላል። በኢሳይያስ በነቢያት ሁሉ ስታነቡ እግዚአብሔር አምላካችሁ በቀለኛና የሚዋጋ አምላክ ነው ይላል። ማዋጋት የማሸነፍ ምልክት ነው መዋጋት። ስለዚህ የክርስቶስ የድል ነሽነቱ ምልክት ነው የዘንባባው እሾሁ ማለት ነው። ሌላው ዘንባባን በእሳት ሲያቃጥሉት ምን ይላል? እሳት ፈጽሞ አይበላውም። የክርስቶስም ባህሪው ጨርሶ አይመረመርም። ስለዚህ አንድ አንተ ፍጡር አይደለህም አሸናፊ እግዚአብሔር ነ ሲሉ ዘንባባን አቅርበውለታል። ሁለት ባሕሪ ጨርሶ አይመረመርም ሲሉ ዘንባባን አቅርበውለታል። ተምር ዛፍ አቅርበውለታል። ተምር እሾሃ አለው። አሁንም አሸናፊ ስለሆነ ነው። ተምር ረጅም ነው። ልዑል እግዚአብሔር ነህ ሲሉት ነው። ሌላስ ደግሞ ምን አድርገውለታል? የተምር ፍሬው ስንት ነው? ስንት ነው ውስጡ ያለው ፍሬው በልታችሁ አታውቁ? ስንት ነው? አንተም ዋሂደ ባሂሪ ነህ ባሂሪ አንድ ነው አይከፈልም ለማለት ተምር አቅርበውለታል። ዘይት ወይም ደግሞ ወይራ ያነጠፉለታል። ወይራ ብሩህ ነው፣ አንተ የዓለሙ ሁሉ ብርሃን ነህ ሲሉት ነው። ወይላ ወይራ ጽን ነው፣ አንተ የዓለሙ ኃይል ነህ ሲሉት ነው። ወይራ መስዋይት ነው፣ መስዋይት ሆነ አለምን የምታድነው አንተ ነህ ሲሉ። ስለዚህ ለመስዋይትነቱ ለብርሃንነቱ፣ ለጽንነቱ እና በልጅነት የሚያከብር ለመሆኑ መዝሙር 22 ላይ ስትመለከቱ፣ በስመ አብ ወወልድ በመንፈስ ቅዱስ አሐዱ አምላክ በአብ ወልድ በመንፈስ ቅዱስ ስም ልዩ ሦስት እየ በማመን በስም በግብር በአካል ሶስት በባህሪ በህልውና አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የእለቱ መርሃ ግብር እጀምራለሁ። በተለያዩ ስፍራዎቹ ናችሁ ይህን መልእክት የምትከታተሉ የለውል አምላክ ይኸው እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በአምላካችን በልዑል እግዚአብሔር ስም እንደምን ሰነበታችሁ? አሜን ለቸርነቱ ወሰንገደብ የሌለው መንግስቱ ዘላለም የሆነ ያው ባህሪ አምላካችን እግዚአብሔር በጨርነቱ በምሕረቱ ጠብቆ እስከ እሳት ድረስ ስላቆየንና ስላገናኘንም እንዲሁም ለአገልግሎት ስለመረጠን ለመንግስቱም ስለጠራን ለስም አጠራሩ ክብርና ምስጋና ከዘላለም እስከ ዘላለም ድረስ ይሆነልን። ለምንድን ነው አህያዋን ወደ ቤተ መቅደስ ይዞ መግባት የፈለገው? ለምንድን ነው በአህያ ተጭኖ መግባት የፈለገው ኢየሱስ ክርስቶስ? ለሰማይና ለምድር ንጉሥ የሚገባ የሚመጥን ክብር ስላላት ነው። እሷ በእሷ ላይ መግባት የፈለገው ሌሎችን እንስሳት ያልመረጠው ለምንድን ነው ትሉኝ እንደሆነ በእውነት በመጀመሪያው ቀን ያደረገውን ነገር አስተውሉ። በተወለደበት ቀን ትንፋሳቸውን የገበሩለት ማንና ማን እንደነበሩ ሁላችሁም ታውቃላችሁ። አህያና ላም ናችሁ፣ ሌሎቹ አልነበሩም። ላሟ መስዋዕትነቷ የተፈቀደላት ናት። በዚያውም ላይ በአራቱ ኪሩቤል መካከል አንዱ በገጸ ላህም ይመሰላል። ያ ማለት ዙፋኑን ተሸክሞት ከሚኖሩ እንስሳት መካከል አራቱ ኪሩቤል መካከል አንዱ ገጸ ላህም ብለን የምንጠራው በዛም ላይ ኢየሱስ ክርስቶስ ራሱ በመስዋዕትነቱ ላህም ተብሎ ተጠርቷል። ዘእይት የየል በቀርሞ በቀንዱ የማይበረታታ መስዋዕት ወልደ እግዚአብሔር ተብሎ ተጠርቷል ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ የተመሰለበት መስዋዕትነቱን ነው የሚያሳያኛው። ይሄ ላም ማሟሟቋ በዚያ ቀን ክርስቶስ መስዋዕት ሊሆን የመጣ መሆኑን የሚያመላክት ነው። አህያዋ ደግሞ ኢየሱስ ክርስቶስ የረከሰውን ዓለም ሊቀድስ እንደመጣ ነው የሚያሳየው። መሥዋዕት ሆኖ የረከሰውን ዓለም ሊቀድስ እንደመጣ ነው የሚያሳየው። ስለዚህ ዛሬ በግልጥ ወደ መቅደስ ይዟት ሲገባት አህያ፣ ያን ጊዜ የብሉይ ኪዳን ሊቃነ ካህናት ለመሥዋዕትነት ሊቀበሏት ያልፈቀዷት ያች አህያ ይዞ የሚመጣ የእንስሳ በኩር ሁሉ ለቤተ እግዚአብሔር ይሰጥ ነበር። ግን የአህያ በኩር በገንዘብ ይዋጅ ነበር እንጂ የአህያ በኩር ለቤተ እግዚአብሔር መሥዋዕቱን አይሰጥም ነበር። ይህንን ታሪክ የቀየረው ኢየሱስ ክርስቶስ ተመልከቱት። አህያዋን ወደ መቅደስ ይዟት የገባው ዛሬ ያለን እኛ በእውነት ምንም እንኳን ለመሥዋዕትነት ሊቀርብ የማይገባው ጸሎት ቢኖረንም፣ ምክንያቱም በቂም በበቀል ሆነና ጸሎታችን የምናቀርብ ምንም፣ ምክንያቱም እኛ በኃጢአት ሆነን ነው መሥዋዕት ልናቀርብ የምንመጣው። አሁን በእውነት ስጋውና ደሙን መሥዋዕት አድርጎ ለማቅረብ የሚገባ ሰብና ያለው ካህን ነው መሥዋዕት እያቀረበ ያለው የሚገባ ስጋውና ደሙን ለመቀበል የሚገባ ሰውነት ያለው ሰው ነው መሥዋዕት ሆኖ የቀረበውን ክርስቶስን እየተቀበለው ያለው ብላችሁ ታስባላችሁ። እንደዚያ ግን አይደለም። ግን ኢየሱስ ክርስቶስ አህያነታችንን እንኳን የማይነቅ አምላክ መሆኑን ርኩሰታችን የማያጸይፈው አምላክ መሆኑን ነው የሚያመለክተው። እኛን የረከስን ሰዎችን ወደ መቅደስ ማግባት ነው ዓላማው። የክርስቶስ ዓላማው ፍቅር ነዋ እኛን ወደ መቅደስ ማስገባት ነው አላማው። ምንም እንኳን መሥዋዕትነታችን የአማረ የበጀ የተወደደ ባይሆንም ቅሉ እኛን ወደ መቅደስ ማምጣት ነው እግዚአብሔር አላማው። ትዕግሥቱን ተመልከቱ ክርስቲያኖች፣ ትዕግሥቱን ተመልከቱ አድንቁ። ከላምና ከበሬ ይልቅ መሥዋዕትነታቸው ከተወደዱት እንስሳት ይልቅ አህያዋን የመረጠ እግዚአብሔር እኔን ኃጢአተኛውንም በፊቱ ቆሜ ጸሎት እንዳደርስለት እኔን ኃጢአተኛውንም መንግስቱን እንድወርስለት እኔን ኃጢአተኛውንም ቃሉን እንድሰማለት፣ ይፈልገኛል። እኔን ኃጢአተኛውን ስጋውን ሊያበላኝ ደሙን ሊያጠጣኝ ዛሬም ይፈልገኛል። እንድንል እኮ ነው እግዚአብሔር ወደ መቅደሱ አህያዋን ይዞ የገባው። ወደ መቅደሱ ይዟት የገባው አህያዋን በሷ ላይ ተጭኖ ነው የገባው። በሰዎች ላይ ማድሮ እንዳይኖር አይሁድ ክፋታቸው ለሱ ማደሪያነት የማይመጥን ሆኖ ተገኝተዋል። አይሁድ ክፋተኞች ሆነዋል። ለክርስቶስ ማደሪያነት የማይገቡህ ነው። አህያን ሰዋል ማለት ነው በሌላ አነጋገር ተመልከቱት። ስለዚህ ምን አደረገ ክርስቶስ በአህያዋ ላይ ተጭኖ ወደ መቅደስ ሲገባ ለኃጢአተኞች ተስፋ ነው በእውነት ይሄን ትህትናውን እንዴት አታደንቁም? እንዴት አትመለከቱም ክርስቲያኖች? በአህያ ላይ ተጭኖ ሲገባ ስትመለከቱት በእኔም አንድ ቀን ያድርብኛል የሚል ተስፋ እንዲኖረን ያደርጋል። እኔ ምንም እንኳን ኃጢአተኛ ብሆን እኔ ምንም እንኳን በፊቱ ለመቆም የማይገባኝ ህግ የሚከለክለኝ እንኳን ብሆን ማለት ህግና ስርዓት ይከለክለኛል። እኔ ወደ መቅደስ እንዳልገባ መጽሐፍ ይከለክለኛል። እኔ ስሙን እንዳልጠራ እኔ ባለሁበት ህይወት ውስጥ ሆኜ ክርስቶስን ለማምለክ እንኳን ብቁ እንዳልሆን ለስሙ ለመዘመር እንኳን ብቁ እንዳልሆን ህግ ሊከለክለኝ ይችላል። ነገር ግን የክርስቶስ ፍቅር ደግሞ የማይከለክለኝ ሆኜ ተገኝቻለሁ። ማለት የክርስቶስ ፍቅር ስለማይከለክለን ነው እየገባን ያለ ነው ሁላችንም ወደ መቅደስ። እንጂ መቅደስ እንዳንገባ የሚከለክልህ ስራ ሰርተናል ሁላችንም አሁን ከተወገዙ ስራዎች ያልሰራነው የትኛው ነው? በእውነት አመንዝራነት ነው? ምንድን ነው ያልሰራነው? ነፍሰ ገዳይነት ነው? ሌብነት ነው? ወንበዴነት ነው? ምንድን ነው ያልሰራ እነዚህ ሁሉ እኮ የሚያስወግዙ ናቸው። ፅንስ ማስወረድ ነው፣ የሰው ባል መቀማት፣ የሰው ሚስት መቀማት ነው። ምንድን ነው ያልሰራነው ነገር በእውነት መቅደስ እንዳንገባ የሚከለክል በጣም ብዙ ጊዜ ብዙ ስራ ሰርተናል። ግን ወደ መቅደስ እንገባለን። ለምን መጽሐፉ ቢከለክለንም የአባቶቻችን ቃል የከለከለን የክርስቶስ ፍቅር ስላልከለከለን ነው። እየገባን ያለ እየኖርን ያለ ነው። የክርስቶስ ፍቅር ስላልከለከለን ነው። እያኖረን ያለ አንድ ነገር አለ፣ እሱም የክርስቶስ ፍቅር ነው። የሞተልን የአምላካችን ፍቅር እያኖራን ነው። ስለዚህ አሁን የአህያዋ መግባት ምንን ያሳያል ካላችሁ እኛ ደካሞች ስንሆን አህያ እኮ ኃያላኑ ለጦር ለሰልፍ የማይመርጧት ደካማ ፍጥረት ናት። ጦርነት ታሪክ ስንመለከት፣ የቀደመውን ለምሳሌ የአድዋን ታሪክ ብንመለከት፣ በአድዋ ታሪክ ላይ አህዮቹ ለስንቅ መጫኛ ካልሆነ በስተቀር ስንቅህን በአህያ መልህን በጉያ አደለ አባባሉ። በራሱ ስንቅህን በአህያ መልህን በጉያ ጭነህ ይዘህ ተከተለኝ ነው የንጉሱ ማዋጅ የነበረውና አህያ ለስንቅ መጫኛ ካልሆነ በስተቀር እኮ አርበኞች ለሰልፍ ተጭነው ወደ ሰልፍ የሚገቡባት ፍጥረት አደለች። ምክንያቱም ፈጣን አደለችማ ለጠላት ታስመታለች፣ ታስይዛለች ሩቅ ሄደው ሩጠው ጠላቶቻቸውን አሯሩጠው የፈለጉት ቦታ ላይ ደርሰው የገቡበት ቦታ ላይ ገብተው ድል መንሳት አይቻላቸውም። በአህያታቸው ማንም አይችልም። ስለዚህ አህያን ለሰልፍ፣ አህያን ለጦርነት ሀያላኑ አርበኞች አይመርጧትም። ክርስቶስ ግን መረጣት። በሰው ዘንድ ነው ማን መረጠው እንጂ በእግዚአብሔር ዘንድ እየተመረጥን እንሆናለን። ክርስቲያን፣ ታውቃላችሁ የማይመርጡን ሰዎች ናቸው። ለክህነት ያልመረጡን፣ ለአገልግሎት ያልመረጡን፣ ለዝማሬ ያልመረጡን፣ ለልዩ ልዩ አላማቸው ያልመረጡን ለቤተ መቅደሱ አገልግሎት መድረክ ላይ ላለው አገልግሎት ያልመረጡ ሰዎች ናቸው። እግዚአብሔር ግን ይመርጠናል። በእውነት ክርስቲያኖች እግዚአብሔር ያልመረጠው ማንም የለም ከኛ መካከል። ይህን እኮ ነው የሚያሳየው። እኛ ደከሞች እንኳን ብንሆነ እንመረጣለን። እውነት ነው። እንደ ካህናቱ ሌሊት በሰዓታት በማህሌት ቀን ደግሞ በቅዳሴና በመስዋዕት የተጋነ አይደለም። እውነት ነው። እኛ እንደ ባህታውያኑ ሌሊትና ቀን እጃችን ዘርግተን መጸለይ የምንችል ሰዎች አይደለም። እውነት ነው። ተክለ ሃይማኖት ለተመረጡለት አገልግሎት እንደ ተክለ ሃይማኖት ባለ አገልግሎት ማገልገል ስላልቻል አልተመረጥንም አይደል? ክርስቶስ ስምራ ለተመረጠችለት ህይወት እኛ እንደ ክርስቶስ ስምራ ሆነ ማገልገል ስላልቻል አልተመረጥንም አይደል? ግን እግዚአብሔር ደካሞችን እሳይመርጥም ወይ ነው? ተመልከቱት። እስራኤልን ሲያድናቸው በንስር ክንፍ ጭኝ ነበር ያለው። አሁን ግን እሱ ራሱ በአህያ ተጭኖ መጣ። ክንፍ በሌላት ለዛውም ደግሞ ፈጥኖ መስገር በማይቻላት እንደ ፈረስ እንደ በቅሎ እንኳን ፈጥኖ መስገር በማይቻላት ደካማ አህያ ላይ ተጭኖ የመጣው ኢየሱስ ክርስቶስ ተመልከቱት። በእኛ በደካሞችም እግዚአብሔር መመስገን ይፈልጋል አያችሁት። በኛ በደካሞ በአንተ በደካማው አንደበት መመስገን ይፈልጋል። ደካማነትህን ምክንያት አድርገህ መሸሽ የለብህም። ደካማነታችንን ምክንያት አድርገን አገልግሎት ማቋረጥ የለም፣ በፍጹም የለብንም። በእውነት እውነት ነው። እዚህ መቅደስ ውስጥ እኮ የሚያገለግሉ እንደ ሰማይ መላእክት የተሳካላቸው የተዋጣላቸው አገልጋዮች አሉ። አንደበታቸው ሰው አይነካ። በእውነት ትዕግስታቸው የሚገርም ነው። ቢገርፏቸው እንኳን ሰድቧቸው፣ ገርፏቸው የማይናገሩ ሰዎች እዚህ መቅደስ ውስጥ አሉ። ምንም ጥርጥር የለውም። ነገር ግን እኛ ምንም እንኳን እንኳን ተናግረውን ሳይናገሩን ገና ሊናገሩን አስበዋል ብለን የምንቀየም ሰዎች እዚህ መቅደስ ውስጥ ማገልገላችን የሚገርም ነው አደል? እንዲ እውነት ነው። ደካሞች ነን። የሰው ነገር መሸከም አይቻለንም። እውነት ነው። ደካሞች ነን። ነገር አይቶ ማለፍ አይቻለንም። እውነት ነው። ደካሞች ነን። ቅያሞታችን እንኳን ተናግረውን ገና ሳይናገሩን ነው ቅያሞታችን፣ ፊታችን ላይ የሚታይብን። ነገርን ሁሉ በልባችን ሰውረን ማያስ የማይቻለን ደካሞች ነን። ይህ እግዚአብሔር በደካማው አይመሰገንም። እግዚአብሔር በደካሞች አይገለገልም። አታስታውሱ በደካማው በዳዊት አድሮ ጎልያድን እንደገደል። አታስታውሱ ምንም አያውቅም ይሄ ድንጋይ ነው ተብሎ በተናቀው በአባ ጊዮርጊስ አድሮ ስንት ድርሳን እንደጻፈ፣ እግዚአብሔር ስንት ምስጋና እንዳቀረበ አባ ጊዮርጊስ ናትመለከቱት በአባ ጊዮርጊስ አድሮ እግዚአብሔር በቅዱስ ያሬድስ አድሮ ይሄ ቅዱስ ያሬድ እኮ ትምህርት አይገባው፣ አውጡት፣ ለሌላ ስራ አዘጋጁት ብለው እኮ ለገበሬዎቹ እናትና አባቱ ወስዶ ሰጥታቸው ነበረ። መምህሩ ግን እግዚአብሔር እንደ ቅዱስ ያሬድ ያለ ሊቅ አስነስቷል። በእውነት የሚተካከለው ሊቅ አለ በኢትዮጵያ ምድር ላይ የሚተካከለው? መተርጎም ብትሉት ይተረጉማል፣ ማዜም ብትሉት ያዜማል፣ መድረስ ብትሉት ይደርሳል፣ ቅድስና ብትሉት ከሰውነቱ ቅድስና ይፈልቃል። እንደ ቅዱስ ያለ ሊቅ አስነስተዋል እግዚአብሔር። በእውነት በዘመናችን የምናውቀው ሊቅ አለ? እንደ ቅዱስ ያሬድ ያለ ዘመን የማይሽረው ሊቅ፣ ዘመን የማይተካው ሊቅ፣ እስከ ዕለተ ምጽአት ድረስ ድርሰቶቹ የሚያገለግሉ፣ አገልግሎታቸው የማይቋረጥ ማያበቃ፣ እንዲህ ዓይነት ሊቅ አይታችሁ ታውቃላችሁ? በአንተ በደካማ አድሮ እግዚአብሔር የሚሰራውን ስላታውቅም ግድ የለህም፣ ዝም ብለህ አገልግሎትን ቀጥል። ደካማ ነህ ቢሉም አታስፈልግም ቢሉም ሰዎች አንድ ቀን ለጌታ ታስፈልገዋለህ። አንተ ግን ለእግዚአብሔር ታስፈልጋለህ፣ ለሰዎች ነው ማታስፈልገው። ስለዚህ ቀጥል አገልግሎት። እግዚአብሔር በደካሞች ይገለገላል ይመሰገናልና ማለት ነው። ስለዚህ እግዚአብሔር ቤተሰቦች፣ ዛሬ ደካማ አይቱን አህያ ወደ መቅደስ ይዞ ተጭኖባት ይመጣ። በዚያውም ላይ እኮ እግዚአብሔር በአህያ ተጭኖ የመጣበትን እኮ ሊቃውንቱ ሲያመሰጥሩት እኮ እንዴት የሚገርም መሰላችሁ! በእውነት አህያ ሩጣ አትሮጥም፣ ብዙ አትሄድም ደካሞች እንዲደርሱበት ነው ይላል። ወደ መቅደስ አብረው እንዲገቡ ይፈልጋል። አቤት ትህትናውን፣ አቤት ቸርነቱን አያችሁት። ደካሞችን ትቶ መግባት አይፈልግም እግዚአብሔር ወደ መቅደስ። አሁን አለምን ለምን እንዳዘገየው ታውቃላችሁ? ያላሳለፈው ለምን አሁን አለም? በእውነት እግዚአብሔር ደስ ስለሚያሰኘው እየቀጠለ ያለ ይመስላችኋል? አለም እኮ የዘገየው እኛ ደካሞች ንስሐ ገብተን ጻድቃን ከደረሱበት እስክንደርስ ድረስ እኮ ነው። እኛ ደካሞች እግዚአብሔር ከገባበት መንግስት ከመንግስቱ እግዚአብሔር ካለበት ከርስቱ ገብተን እንድንኖር ስለሚፈልግ እየጠበቀን ነው እግዚአብሔር። በእውነት በፍጥነቱ ልክ ያልፈጠን እግዚአብሔር እኮ ከነፋስ ይፈጥናል አይደል? እንደ ነፋስን ልከተል ቢል መከተል የሚችል ሰው አለ ከኛ መካከል? ፀሐይን ልከተል ቢል ከኛ መካከል ፀሐይን መከተል የሚችል ሰው አለ? ጨረቃን ልከተል ቢል መከተል የሚችል ሰው አለ? ይሄን ያክል ፈጣኖች ናቸው። እግዚአብሔር ግን እኛን እየጠበቀ እንደኛ ታጋሽ እንደኛ ደካማ ሆኖ ይታያል። አያችሁት? ደካሞችን ትቶ መሄድ አይፈልግም እግዚአብሔር ከኛ ከደካሞች እኛን ይዞ መሄድ ነው የሚፈልገው። እየጠበቀ እኮ ነው እግዚአብሔር አንችን እየጠበቀ እኮ ነው እግዚአብሔር በድካማችን ሁሉ የሚራራልን የሚያግዘን ሊቀካህናት ነው ያለን መጽሐፍ ቅዱስን በድካማ ቋንቋ ያጻፈው እራሱ ለምን እንደሆነ ታውቃላችሁ እኛ እንዲገባን እኮ ነው እግዚአብሔር ክብሩ በዚህ ልክ መሰላችሁ የሚገለጥ መጽሐፍ ቅዱስ በገለጠው ልክ አሁን በሰማይ ሄደን የምናየው እግዚአብሔር አሁን መጽሐፍ ቅዱስ በገለጠው ልክ ይመስላችኋል አይደለም እግዚአብሔር ከዚህ በላይ መጽሐፍ ቅዱስ አልገለጠውም በሰማይ ሄዳችሁ የምታዩት እግዚአብሔር ክብር በመጽሐፍ ቅዱስ አልተገለጠም ከተገለጠው በላይ ነው እግዚአብሔር እግዚአብሔር እንኳን እግዚአብሔር በእውነት ከፍ ብንል ትንሽ የፀሐይ ብርሃን የፀሐይ ሙቀት አሁን እዚህ ምድር ላይ ሆነ እንደምናየው ይመስላችኋል ይመስላቸኋል እየጨመረ አይደል እንደሚሄደው። የእግዚአብሔር ክብር ደግሞ ከፍ ባልን ቁጥር እየተገለጠልን እየጨመረ ነው የሚሄደው። የእግዚአብሔር ክብር አሁን ባለው መጠን አይደለም። ታውቀው ስትሄዱ ታውቁታላችሁ። ለዚህ ነው እኮ ቅዱስ ጳውሎስ በዚያ የሰማውን ምስጢር እዚህ መናገር አይቻልም፣ ያ መተርጎም አይቻልም ብሎ የተዘናገ መናገር ማይቻል ክብር ያለው ስለዚህ፣ እግዚአብሔር እየጠበቀን ነው በአህያ ተጭኖ መግባቱ ለዚህ ነው። እንዲህ ባለ ጊዜ በእውነት እግዚአብሔር በአህያም ተጭኖ ነው ገብቶ እየተመለከቱት አንዳንዶቹ እውነት ነው፣ ክብር ሁሉ ለአንተ ይገባል፣ ወይም አንተ ለተጫንክባት አህያ ክብር ይገባል ብሎ ልብሳቸውን አነጠፉለት አይደለም ሚለው። በዚያ መንገድ ላይ ብዙ ነቢያት ተጎትተውበታል። በዚያ መንገድ ላይ ብዙ ነቢያት እርቃናቸውን አስጥሎ ጎትተዋቸዋል አይሁድ እዚያ ነው እርቃናቸውን ሆነው ልብሳቸውን እንዲያነጥፉለት ያደረገው ኢየሱስ ክርስቶስ የአባቶቹን ነው የነቢያት እንደምንመለስ ማለት ነው። በዚያ ነቢያት የነቢያት ልብስ ተጎትቶበታል በዚያ መንገድ ወደ መቅደስ በሚያስገባው መንገድ ላይ ማለት ነው። በዚያ መንገድ ነው ብዙ ነቢያት መከራ የተቀበሉት እና ያንን መንገድ ነው ኢየሱስ ክርስቶስ ልብሳቸውን እያነጠፉ እንዲጎዘጉዙለት ያደረገው ማለት ነው እና እንዲህ እያደረጉ ወደ መቅደስ ይዘውት ገቡ ይላል። ሲገቡ ግን ድንቅ ነገር ተገለጠ። የሚጠቡት ህፃናት ከእናቶቻቸው ጀርባ እየወረዱ ምስጋና አቀረቡ። አንድ ዓመት እና አንድ ዓመት ከመንፈቅ የሆናቸው ህፃናት እኮ ናቸው እነዚህ ምስጋና አቀረቡ። በጣም ይገርማል። ሆሳዕና በአርያም ነው የሚሉት ሁሉም ሆሳዕና በአርያም ለወልድ ዳዊት